አሰላሙ አለይኩም ወራህመቱ ላሂ ወበረካቱ ውድ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሐምዱሊላ። ከእናንተ ጋር እንዴት ነው? ሁሉ ሰላም ከኔ ጋር ወላሂ ሁሉ ሰላም ነው። ቤተሰብ ቤተሰብ ይሆናችሁ፣ ሰብስክራይብ፣ ላይክ፣ ሸር እንዲሁም ኮሜንት እየሰጣችሁ አብረታቱኝ ቤተሰብ የሆኑ ደግሞ ላይክ እያደረጋችሁ ኮሜንት እያስቀመጣችሁ ሸር እንዲሁም ሸር እያደረጋችሁ አበረታቱኝ ውዶቼ። ዛሬ እንሻላህ የመጣሁበት ማለት ነው እጅግ ጠቃሚ ነው። ብዙዎቻችን የማናውቀው ነው ይሄ ነገር ማለት ነው። ከኔ ጀምሮ የማናውቀው ነገር ስለሆነ ስለዚህ እንድናውቀው ይጠቅመናል። ለምሳሌ አንድ ነገር አዘን ሎኬሽናችን ለመስጠት እንቸገራለን፣ ወይም ደግሞ ለመጥፋት ብንፈልግ፣ ወይም ደግሞ በቃ የሆነ ነገር ለማረግ ብንፈልግ ሎኬሽናችን ለመስጠት በጣም እንቸገራለን። ስለዚህ አሁን እዚህ ጋራ ዩቲውብ ጎን አለች አይደለም? ማፓ ማፓን እነካለን። ማፓን ከነካም በኋላ እንደዚህ ትመጣልና ይችላል ማፓ ማለት ማለት ነው። ከዛ ቀስቲን እንዳላሳያችሁ ቀስት የለውም ምና ነው ስልክ ይቅርታ። ከዛች ጋር የጥያቄ ምልክት አለች አይቺው፣ ቀዩዋ በቀዩ የተከበበችው ቀዩዋን ነካታለን። እሷን ስንነካት፣ እሷን ነካትና፣ እሷን ስንነካ የአንዳንዶቻችን ስልክ ከላይ ነው ማፕ የምንከፍተው። የአንዳንዶቻችን ስልክ ደግሞ ቀጥታ ይችን ስንነካት ይከፈታል ማለት ነው። ይሄን ይሁን እንደዚህ ነው፣ ቀጥታ ይችን ቀዩዋን ስንነካት ነው የተከፈተልኝ ማለት ነው። አያችሁት አይደለ? ቀጥታ ተከፈተች። የእናንተ ግን ከላይ ነው ማፕ የምት ከስልካችን ከላይ የምትገኘው እንደዚህ ስናደርገው ማፕ የምትላለች እሷን ስንነካት የምትከፈትልን ማለት ነው እኔ ይችን ቀይ ባንክርት ሰረጋት ይሄው አሁን ተመልከቱት እኔ ያለሁበትን ቦታ እንዴት እንደሚያሳየኝ ተመልከቱ ይሄው በስሜው ያሳየኝ ያያችሁታል እኔ ያለሁበት ቦታ ይሄ አሁን በስሜ ያለሁበት ቦታ እዚህ ትክክል ነው እዚህ ያለሁበት ቦታ ላይ ነው አሁን ይሄ ማለት ነው ስለዚህ እኔ ሁን ለሌላ ሰው መስጠት ከፈለኩኝ ይሄን ይህችን ሰማያዊውን ጫ እንላሳለን አያችሁት አይደለ ይህችን ሰማያዊ ክቧል ምክንያቱም ነው ያለሁባት ሰማያዊ ክቧል ማለት ነው አሁን እኔ ያለሁባት ሰማያዊ ክቧን ስነካት ምንም ይመጣል ሼር የሚል ነገር ይመጣል ዩር ዩር ሎኬሽን ይላል ሼር ይላል ሼር የምትለውን እንነካት አለን ሼር የምትለውን ስንነካት ይሄው ተመልከቱ የሚመጣልኝ ይሁን፣ ይሄ ሁሉም የሚመጣልኝ። መላክ ለምትፈልጊው ምረጭ እያለኝ ነው። ይሁን ለእናንተ ለማሳየት ያክል በላይ የሚለው ጋር ልላክላት። ተመልከቱ ይሄው ሼራኩ አሎ ፈቀጅለት እያለኝ ነው። ጎሲቲንግ አለ ወደ ሲቲንግ ወሰደኝ። አሎ ኦል ዘት ታይ ማልኮት በማንኛውም ታይ ማልኮት ፈቀድኩለት ማለት ነው እና ተመልከቱት እዚህ ጋር ትንሽ ሸበካ ያስቸግረኛል። የሸበካ ችግር ነው እንግዲህ፣ ትንሽ ታገሱትና ተመልከቱት። ይቅርታ ግን ስልኩ ፐርሚሽን የለውም እና አያሳይም። እንትን ማለት ነው ቀስት ለማሳየት በጣም ያስቸግራል። ይመልሳል ማለት ነው። ከዛ ይሄው ቀጥታ እዛች ልጅ ትዘክሩ ውስጥ የሚያስገባኝ ላኩ ማለት ነው። ለምሳሌ ከዛ ተመልከቱ ምን መለስ ነው ተመለስኩኝ። ወይም ደግሞ እዚህ ጋር ኢ የምትላለች አለ፣ ለዚህ ሪከርድ አጠገብ ሪከርድ አይነቷ፣ እሷን ስነካት፣ ፕሮፋይሏን ስነካት፣ ታች ሎኬሽን የምትላለች ዩር ሎኬሽን የምትለዋን ዩር ሎኬሽን የምትለዋን ስነካት፣ ከዛ የአንችን ሎኬሽን ላኪ እያለኝ ነው፣ እልክዋለሁ። አሁን ተመልከቱ እንዳለ ይመጣሉ ማለት ነው። ጓደኞቼ በመላክ ማለት ነው። ከዛ ሸር ሎኬሽን